አያን በርኬሳ እባላለሁ። በኢትዮ ጅቡቲ ባቡር ትራንስፖርት አክሲዮን ማህበር የቺፍ ኦፕሬሽን ኦፊሰር ነው። በዚህ ሳምንት ከሮብ ማታ ከስድስት ሰዓት ጀምሮ ከኢኢፒ ማለት ከኢትዮጵያን ኤሌክትሪክ ፓወር መብራት ተቋርጧል። ከሮብ ማታ ጀምሮ ከሚኤሶ እስከ ጅቡቲ ያለው ሴክሽን ፓወር እያገኘ ስላልሆነ የባቡር የህዝብ ትራንስፖርት እንዲሁም የጭነት ትራንስፖርት ተቋርጧል። ይኛው ሐሙስ አርብ የዛሬን ቀን ጀምሮ ወደ ሶስተኛ ቀን እያስቆጠረ ነው ማለት ነው። በዚህ ሶስት ቀን ውስጥ ወደ አስራ ስምንት የሚሆኑ የጭነት ባቡሮች መንገድ ላይ ቆሟል። እንዲሁም ፖርት ላይ የጭነት ስራ ቆሟል ማለት ነው፣ ባቡሮች እየተንቀሳቀሱ ስላልሆነ። እንዲሁም በዚህ ሶስት ቀናት ወደ ስድስት የሚሆኑ የህዝብ ትራንስፖርት የሚሰጡ የባቡሮች ተሰርዟል ማለት ነው። ከኢኢፒ ባገኘነው መረጃ መሰረት ከአዳማ እስከ አዋሽ ያለው ሃይቴንሽን ታወር ላይ ችግር ስላጋጥመ እሱ ጥገና ላይ ነው ያላቸው እና ባለ መረጃ መሰረት እሱ ጉዳት ስለደረሰበት ከሚያሶ ጀምሮ እስከ ጅቡቲ ድረስ ፓወር የለም። ስለዚህ ባቡር ከሚያሶ ሰው ማለፍ አይችልም ማለት ነው። በዚህ ሴክሽን ከሚያሶ እስከ ጅቡቲ ምንም አይነት ፓወር ስለሌለው ጅቡቲም አይነሳም። ከዚህም ደግሞ ወደ ጅቡቲ መሄድ አንችልምና ፓወር የሌለበት ሴክሽን በዛ ሲሆን ባቡር ደግሞ በአጠቃላይ ስለሆነ ምንም አይነት እንቅስቃሴ የለም ማለት ነው። በዚህኛውም ሴክሽን ሆነው አለውን ጊዜ ላይ ምንም አይነት የባቡር ኦፐሬሽን የለም። እኛ እንግዲህ ችግሩ ሲያጋጥም ወዲያው ከኢኢፒ አመራሮች ጋር ኮንታክት አድርገናል። ከዛ በኋላ ለሚኒስትሪ ኦፍ ትራንስፖርት ሪፖርት አድርገናል። ተጨማሪ ገዛም ካልተፈለጋቸው በኛ በኩል ለማድረግ ጠየቅናቸዋል። ግን ችግሩ የደረሰበት ትንሽ ከኛ አካባቢ ራቅ ያለ ወደ አዳማና አዋሽ መሀል ስለመሆኑ የደረሰውን ችግርም ሀይ ቴንሽን ተሸካሚ ላይ ስለሆነ በእነሱ ባለሙያ ብቻ ነው የሚፈታው እና እነሱ ባገኘነው መረጃ መሰረት እየሰሩበት እንደሆነ እና ነገር ግን ዛሬ ይስተካከላል ዛሬ ይስተካከላል እየተባለ ሶስት ቀን ሆነዋል። እኛ ከሚመለከተው አካል ጋር ኦልሬዲ ኮንታክት አድርገናል። ነገር ግን ጥገናው እነሱ ሙሉ በኢፒ ሀንድል ስለሚደረግ ከዚህ በላይ መሄድ አልቻልንም ማለት ነው። በዋናነት አዋሽ አካባቢ ከሶስት ቀን በፊት አንድ ሶስት አወሮች ተቆርጠው ወድቀዋል። በዛ የተነሳ ወደ ምስራቅ የሚሄደው ከቆቃ አዋሽ አድርጎ ወደ ቡርሶ የሚሄድ መስመር አለ። አዋሽ ላይ ነው የተቋረጠው። በዛ የተነሳ አዋሽ ጀምሮ ወደታች ያለው የምስራቅ የሀገሪቱ ክፍል ተቋርጧል። ኃይል ግን እሱ መተካት ያደረግነው ጥረት ምንድን ነው? ጊዜውም ቢሆን ያልደረሰበት የባቡሩ መስመር ነው። ስለዚህ ከባቡሩ መስመር ላይ ተወሰኑ አካባቢዎች እንዲያገኙ፣ በተለይ ትልልቆቹ ከተሞች እንዲያገኙ ነገር ግን ደግሞ ይሄ ከ ማስፋፊያ ጣቢያዎች ኃይሉ ሲያገኙ የነበሩ ትልልቅ ፋብሪካዎች ደግሞ እንዳይጠቀሙ አድርገናቸዋል። እስከሚነጋገር ለሀገር ከአርባ ሺህ በላይ ታወር አለን። ይሄ ታወር ደግሞ በአብዛኛው ከተማ ውስጥ አይደለም ያለው ከተሞችን አቋርጦ በሚያልፍበት ጊዜ ተራሮች ላይ፣ ሸለቆች ውስጥ፣ የተለያየ አካባቢ መልክዓ ምድርና የአየር ሁኔታ ላይ ነው ያለው። ሰቡ ግን ወደ እነዚህ አካባቢዎች የሚመጡ በጉረ ልውጥ የሆኑ የተለየ እንቅስቃሴ የሚያጠብ የህብረተሰብ ክፍሎችን ስለሚያቅ የሚመለከተውን በአቅራቢያው ላለ የጸጥታ አካል በመጠቆም ድርጊቱን ማስተካከል ብቻ ያንበት ሁኔታ ላይ ህብረተሰቡ መሳተፍ እንግዲህ አሁን ይህ የተሰረቀው አካባቢ ስለታወቀ መልሶ የመተካት ሶስት ታወር ስለሆነ ምናልባት የተወሰኑ ቀናት በኋላ በኋላም ይፈልጋል። ስለዚህ ሶስቱንም ታወር እንዳቆምን መልሶ የማገናኘት ስራ እንሰራለን። ለጊዜው ሪሊፍ እንዲሰጥ ተብሎ ነው እንጂ ዘላቂ መፍትሄ አይደለም። ለህብረተሰቡ ያንን ያደረግ ነበር። ስለዚህ ወደ ዘላቂ ወደ ሆነው ወደ መጀመሪያው መስመር ይመለሳሉ ትገናው